ሰላም የአዲስ ኢንሳይደር ቤተሰቦች እንደምንውላችኋል። ለሰዓቱ መደመጥ ያለባቸውን ዋና ዋና ዜናዎችን ወደ እናንተ እናደርሳለን። ወደ እናንተ ከምናደርሳቸው ዜናዎች መካከል ለብዙ ዓመታት ተምረንና ዋጋ ከፍለን ኅብረተሰባችንን በማገልገል ላይ የምንገኝ ቢሆንም እየመራን ያለነው አሰቃቂና ሞራል ገዳይ የድህነት ሕይወት ለራሳችን እንቅፋት እየሆነብን ነው በማለት በኢትዮጵያ የሚገኙ የጤና ባለሙያዎች ባወጡት የአቋም መግለጫ ስለማስታወቃቸው በዝርዝር ምን አሉ የሚለውን ወደ እና የምናደርስ ነው የሚሆነው። በሌለኛው ዜና ደግሞ ወደ እናንተ በዝርዝር የምናቀርበው የተሰጠኝ ኃላፊነት ከባድ የሆነ ፈተና ነው፣ ጥሩ ከተሰራ ግን እድል ነው ሲሉ ጀኔራል ታደሰ ወረዳ ያስተላለፉትን መልእክት ወደ እናንተ የምናደርስ ነው የሚሆነው። ሌለኛው ዜናችን ደግሞ መንግሥት የመከላከያ የክብር አባል ያደረገውን የአክቲቪስት ስዩም ተሾመን አድራሻውን አላውቅም ሲል ለከፍተኛ ፍርድ ቤት ስለመናገሩ እንደዚሁም ወደ እናንተ የምናደርስ ነው የሚሆነው ወደ ባህር ማዶ ተሻግረንም ሩሲያ እንደ እብድ ዩክሬንን እየደበደቧት ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ስለመናገራቸውም ወደ እናንተ የምናደርስ ነው የሚሆነው። አድማጮች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን በዝርዝሩ የምንመለከተው ጉዳይ እንገባለን። በቅድሚያም የምናደርገው የአክቲቪስቱን የስዩም ጉዳይ ነው። መንግሥት የአክቲቪስት ስዩም ተሾመን አድራሻ አላውቅም በማለት ለፍርድ ቤት ምላሽ ሰጥተዋል። መንግሥት የመከላከያ የክብር አባል ያደረገውን የአክቲቪስት ስዩም ተሾመን አድራሻውን አላውቅም ሲል ለከፍተኛ ፍርድ ቤትም ገልጸዋል። ግለሰቡ በእስር ላይ የሚገኙትና ጉዳያቸውን በፍርድ ቤት የተከታተሉ ያሉት አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግሥት እንገልብጥ ብለዋል በማለት በፍ የፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈርም ተከሰዋል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢ 30 ቀን 2017 ዓ ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝም ቀርቷል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ የክብር አባል የሆነው ስዩም ተሾመን አድራሻውን አላውቅም በማለትም ሳያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ቧያለው ይህንን ግለሰብ ከአሁን ቀደም በስም ማጥፋት ወንጀል ከስሼው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ እያየው ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውንም ሰጥተዋል። በተጨማሪም ተከሳሹ ያኔ የተቀጣው ቅጣት ባልፈጸመውና ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስም ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቤ ሕግ ከየትም ፈልገው አንጠልጥለው እያመጡት ነበረም፣ ብለዋል። ሌላው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቅም ማለት ወስፌ ሲለግም ቅቤ አይወጋም የሚለውን አባባል እውነተኛነት እንደሚያሳይም ተናግረዋል። አቶ ክርስቲያን እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ፣ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል እኛን የሕዝብ እንደራሴዎችን ከቤተሰቦቻችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኘው አልቻልኩም ማለቱ ስላቅ ነው ሲሉም ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከሌላይ የሚሰጠው በመንግስት ደረጃ የኦሮምኛ ስም እንዲጠፋ ስላልተፈለገ ነውም ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ ስድስት ቀን 2014 ዓ ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ቧያለው ክስ ተመስርቶበትም ነበር። በዚህ መሰረት የአዲስ አዲስ አበባ ከተማ አስተዳደር ነፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ ቧያለውን ስም በማጥፋቱ የአራት ወር እስራትና የመቶ ሺህ ብር ቅጣት አስተላልፎበትም ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢው መንግሥት ከለላ ተደርጎለታል የተባለ ሲሆን ይህንኑ ተከትሎ የትኛውም ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩም ይታወሳል። የጸጥታ ኃይሉም ወንጀለኛ ዳኛውን ለሕግ አቅርቦ ፍርድ እንዲፈጽም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝም ታውቋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ ስምንት ቀን 2017 ዓ ም ቀጠሮም ሰጥተዋል። ሌላኛው ወደ እናንተ በዝርዝር የምናቀርበው ዜናችን ደግሞ የተሰጠኝ ኃላፊነት ከባድ የሆነ ፈተና ነው፣ ጥሩ ከተሰራ ግን እድል ነው ሲሉ ጀኔራል ታደሰ ወረዳ ስለመናገራቸው ነው። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረዳ አስተዳደራቸው የካቢኔ መዋቅር ማስተካከያ እንደሚያስፈልገውም ገልጠዋል። ጀኔራል ታደሰ የተሰጣቸው ኃላፊነት ከባድ ፈተና እንደሆነ ተናግረዋል። የምትመኘው ነገር አይደለም ያሉት ፕሬዚዳንቱ ጥሩ ከተሰራ ግን እድል ነው ብለዋል። ፈተና ያሏቸውን እንደኖሩባቸውና እንደሚያውቋቸውም ጠቁመዋል። ባለፉት ጊዜያት ያልተሰሩ ስራዎች ከፕሪቶሪያ ስምምነት ጋር የተያያዙ ብቻ እንዳልሆኑ ጠቁመው በራሳችን በውስጣችን የተፈጠሩ ከፍተኛ የጸጥታ የፖለቲካ፣ የኢኮኖሚ ቀውሶች አሉም ብለዋል። እነዚህን በርካታ ችግሮች ለመቅረፍ ትግራይ ማዕከላዊ ስልጣን አታ ነበር፣ አሁን ግን ማዕከሉን በማጠናከር ይሰራል ሲሉም ገልጠዋል። የሰላም ስራዎች ላይ የፕሪቶሪያ ስምምነት መተግበር ላይ የህዝቡ ጥያቄ መፍታት ላይ ጠንክረው እንደሚሰሩ የተናገሩት ጀኔራል አሁን ያለው ውጥረት ረግቦ ሁሉም የፖለቲካ አካሄድ ለውጥ የሚመጣበት የወጣቶችም የለውጥ ፍላጎት የሚሳካበት ሁኔታ ይፈጠራል ብለው እንደሚገምቱም ተናግረዋል። በእሳቸው አስተዳደር የካቢኔ ማስተካከያ እንደሚኖርም ይፋ አድርገዋል። በፕሬዝዳንትነት ጊዜያቸው ዋናው የትግራይ ህዝብ ድጋፍ እንደማይለያቸው፣ የፌዴራሉ መንግስት እንዲሁም የዓለም አቀፉ ማህበረሰብ ድጋፍም እንዲሁም እንደማይለያቸውም እምነታቸውን ገልጠዋል። ትልቁ ነገር ደግሞ አቶ ጌታቸው ረዳ የስራ ለውጥ ቢያደርጉም ክልሉን ያው ቁታል ያሏቸውንና በቀጣይ የሚኖራቸውን ሚና በደንብ እገነዘባለሁና የእሳቸውን ድጋፍ እንደማይለየኝ ተስፋ አድርጋለሁም ብለዋል። ሌላኛው ዜናችን እየመራን ያለነው አሰቃቂና ሞራል ገዳይ የድህነት ህይወት ለራሳችን እንቅፋት የሆነብን ነው ሲሉ የጤና ባለሙያዎች ስለመግለጣቸው ነው። በሰላሳ ቀናት ምላሽ ካላገኙ እስከ ሥራ ማቆም የሚደርስ እርምጃ እንደሚወስዱም አስታውቋል። ለብዙ ዓመታት ተምረንና ዋጋ ከፍለን ህብረተሰባችንን በማገልገል ላይ የምንገኝ ቢሆንም እየመራን ያለነው አሰቃቂና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው በማለት በኢትዮጵያ የሚገኙ የጤና ባለሙያዎች ባውጡት ያ አቋም መግለጫ አስታውቋል። ከባዱን የህክምና ትምህርት ላይ ተቀንተክተን በማጠናቀቅ ለብዙ ዓመታት ህዝባችንን ደከመን ሰለቸን ሳንል ስናገለግል ልፋታችንን ተገቢውን ክፍያ ሆነ ክብር አግኝተን ሳይሆን ለዚህ ያበቃንን የህዝብ አደራ እንዲሁም የሙያችን ስነ ምግባር ግድ ብሎን እንደሆነ ሊታወቅልን ይገባል ያሉት የጤና ባለሙያዎቹ ከየትኛው ሙያ ቢልቅ እንጂ የማያንስ ሆኖ ሳለ የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋና ከሰው በታች የሆኑ ኑሮ እንድንገፋ ተገደናለን ብለዋል። እንደ ምሳሌ ያቀረቡትም አንድ ሐኪም ከእኩዮቹ በተለየ ሁኔታ ሙሉ ጊዜውን ለትምህርት ሰውቶ ቢመጣም በሙሰኛ ባሏቸው ኃላፊዎችና ብልሹ አሰራር ምክንያት በሚያሳዝን ሁኔታ ስራ የማግኘት ህልሙ የተቀጨበት ጊዜ ላይ ደርሰናለን ብለዋል። በብዙ ፈተና ስራ ላይ የተሰማራ ባለሙያ መሰረታዊ ፍላጎቱን ማለትም ምግብ፣ ልብስና መጠለያ ለማሟላት የማይበቃ ደሞዝ ይዞ የሰራበትን ትርፍ ሰዓት ክፍያ ለመጠየቅ ልመና መውጣቱ ኑሮውን ሲኦል አድርጎበታለን ብለዋል። ሲገባው በጥረቱና በከፈለው መስዋዕትነት ልክ ሊካስ ሲገባው፣ በሀገራችን ግን መታከሚያ አጥቶ ሕይወቱ የሚያልፈውን የጤና ባለሙያ ቁጥር ሳይጨምር በተስፋ ማጣትና ድባቴ ውስጥ ሆኖ ራሱን ስለሚያጠፋ ሐኪም ዜና መስማት የተለመደ ሆኗል በማለትም ሁኔታውን አስረድተዋል። የጤና ሚኒስቴር ጉዳዩን ጆሮ ዳባ ልበስ በማለቱ የተቹት ባለሙያዎች ሚኒስቴር ቢሮው አሁንም በግልጽ የሚታየውን አሰቃቂ ያሉትንና ከየትኛውም የዓለም ክፍል የጤና ባለሙያዎች የወረደ ኑሮ እንድንመራ የተደረገ በትን ሁኔታ በድጋሚ ትኩረት ሰጥቶ እንዲመለከትም ጠይቋል። የጤና ሚኒስቴር ለጥያቄያቸው ፈጣን ምላሽ እንዲሰጣቸው የጠየቁት ባለሙያዎቹ በሰላሳ ቀናት ምላሽ ካላገኙ እስከ ስራ ማቆም የሚደርስ እርምጃ ለመውሰድም ዘተዋል። በዚህ ዙሪያ ከጤና ሚኒስቴር ምላሽ ለማግኘት ያደረግነው ሙከራ ያለመሳካቱን የገለጥን ተጨማሪ መረጃ ካገኘን የምንመለስበት ይሆናል። ሌላኛው ዜናችን ደግሞ ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ ጊዜ እገዳ ስለመጣለዋ ነው። ሳውዲ አረቢያ ለኡማር ቢዝነስና ቤተሰብ ጥየቃ የሚሰጡ ቪዛዎችን ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ በጊዜያዊነት ማግዳለች። እገዳው የሀጂ መገባደጃ እስከሆነ የሰኔ ወር አጋማሽ 2025 ድረስ። ውሳኔው የተሰጠው በሀጂ ጊዜ ያለው መጨናነቅ ለመቀነስና ደህንነትን ለማረጋገጥ መሆኑም ተነግሯል። ቪዛ እስከ ሀጂ ማገባደጃ ወር ድረስ እንዳይሰጣቸው የተ የተከለከሉት ሀገራትም የኡማር ቪዛ ማግኘት የሚችሉት በቀጣዮቹ አምስት ቀናት ውስጥ ብቻ መሆኑም ተገልጧል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብፅ፣ አልጄሪያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያና የመን ናቸው። ቪዛ እንዳይሰጥ የተከለከለባቸው ሀገራት ዜጎች በኡማር ወይንም ጉብኝት ቪዛ ወደ ሳውዲ አረቢያ ከገቡ በኋላ ያለ ፍቃድ በዛው በመቆየት ያለ ፍቃድ የሀጂ ፕሮግራም ላይ ሲሳተፉ እንደነበረ የተገለጸ ሲሆን ሳውዲ ይህንን መጨናነቅ ለመቀነስ ቪዛውን መከልከሏም ተገልጧል። በ2024 በሐጂ ወቅት በተፈጠረው መጨናነቅና ከፍተኛ ሙቀት 1200 ሰዎች መሞታቸው የሚታወስ ሲሆን ሳውዲ ያለ ፍቃድ ሐጂ ሲፈጽሙ የሚገኙ ሰዎችም ለአምስት ዓመታት ወደ ሳውዲ አረቢያ እንደማይገቡ እንደሚከለክሉም ተናግሯል። ሌላኛው በመጨረሻ ወደ እናንተ የምናደርሰው ከባህረ ማዶ ያገኘነው ዘገባ ነው። ሩሲያውያን እንደ እብድ ዩክሬንን እየደበደቧት ነው፣ ምን እንደተፈጠረ ግን አላውቅም ሲሉ ፕሬዚዳንት ትራምፕ ተናግሯል። የአሜሪካው ፕሬዚዳንት በዋይት ሀውስ ከእስራኤሉ ጠቅላይ ሚኒስትር ጋር በመሆን በሰጡት መግለጫ በአሁኑ ወቅት በዩክሬን ላይ የተካሄደ ባለው ድብደባ ደስተኛ አለመሆናቸውንም ገልጧል። ሲናገሩም አሁን ላይ እንደ እብድ ድብደባ እየፈጸሙ በመሆኑ ደስተኛ አይደለሁም፣ ምን እንደተፈጠረ ባላውቅም በከፍተኛ ሁኔታ ግን በቦምብ እየደበ ደቡ ይገኛሉ፣ ካሉ በኋላ አሁን ላይ እዚያ ያለው ሁኔታ ጥሩ አለመሆንም አስረድቷል። ከዚህ ጋር በተያያዘ በአዲሱ ታሪፋቸው ላይ ለምን ሩሲያን እንዳላካተቱ የተጠየቁ ትራምፕ በጦርነቱ የተነሳ አሜሪካ አሁን ላይ ከሩሲያ ጋር የንግድ ልውውጥ ስለሌላት ነው ብለዋል። በዩክሬንና ሩሲያ መካከል የሚካሄደው የሰላም ንግግር በጥሩ ሁኔታ የሄደ መሆኑን የጠቀሱት ፕሬዝዳንቱ ወደ ስምምነት እየተቃረበ መሆንም አስታውቋል። ትራምፕ ደስተኛ አለመሆናቸውን የገለጹት ከቀናት በፊት ሩሲያ በዘለንስኪ የትውልድ መንደር በፈጸመችው ጥቃት ዘጠኝ ህጻናትን ጨምሮ 19 ሰዎች በመገደላቸው ነው። ውዴ አዲስ ኢንሳይደር ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደ ሁሌም አዳዲስ መረጃዎችን ስናገኝ ወደ እናንተ የምናደርስ ነው የሚሆነው። መልካም ቀን ተመኘን።